ሞዳችሁ ሌላው እናንተን አይቶ መብቱን ያስከብራል። ድሬ ሞቼ ነው። ሞዳችሁ ኪዳነ ምህረት በእናንተ አንደራደር። የድሬ ደዋ ልጅ እግዚአብሔር ምችት ድልት ይበላችሁ። ይሄ ሚዲያ ላይ አጎብጋቢውን እንዳትሰሙ መብታችሁን ማስከበር አለባችሁ። የስ ማስከበር አለባችሁ። ስክክክል ጃኒ የመጀመሪያ ልትሆን ትችላለች ግን ሌላው መቀጣጫ። ከዚህ በኋላ ማንም አፉን መክፈት አይችልም፣ አፉን መክፈት አይችልም። ያ ባይበዛባት፣ እስሩ አንድ ሳምንት ሁለት ሳምንት ላስላስ፣ ከዛ ትወጣ። ከዛ በኋላ ሌላው አትሟሟም እኮ በጣም እንደው ጃኒ፣ እንቁላል ያደረጋችኋት፣ እንደዚህ ቁጭ ስትል ልምጥ ብላ የምትከፈል አደረጋችኋት። ሰውናት አትታለች፣ ታስራለች፣ ከዛ ትወጣለች። ይህ ድሬዳዋን እዛው አስቀይማለች። እሷ ብቻ ሳትሆን ነገሩን ያጋጋሉት እሷን ተከትለው ተሳድበው፣ ይኸው ሰድባ ለተሳዳቢ ያረገችም ብለው ነው እንትኗ እንዲ እንዲከርባት ያደረጉት። ያ እንዲከርባት የተደረገው ሌሎቹ ተከትለው እየተሳደቡ ነው፣ አጋግለው ልጅቷን እስር ቤት ያስገቧት፣ እነ ፍሬ፣ እነ ዮኒ ማኛ ወሬቨር ኢትስ ጆከርም ተሳድቧል ብሏል። ጆከርም ከተሳደበ ኢትኖት አግባብ እሷን እየጠቀማት አይደለም። እስራ አይገላትም። ይኸው ጆን ዳንኤል አመት ሞላው። እንትናም ታስራ ወጥታ ፈረንጅ እንደመሰለችን ያለችው ፊሊተሩ ይሁን እንኳን የታሰረች እስር ቤት የሆነ ትሬኒንግ ሄዳ የመጣች ነው መስለው አዎ ድሬ ለሰው ማች ናቸው። ሲነኳቸው አይውድም። ዳሴት ዳልቻ መታሰር አለበት። አሳስሮ ዝም ብለህ ሚዲያ ላይ በመፎከር እኮ አይደለም። ሚዲያ ላይ ዳልቻ ይታሰር፣ ከትናንት የጀመራችሁ ዳልቻ መታሰረ። መች ከሰስክና አሳሰርከው? ድሬ እኮ መብታቸውን ያስከበሩት በከንቲባቸው ከሰው ነው። የታለ የከሰስከው? ዳልቻ ይታሰር፣ ዳልቻ ተሳድቧል። ዳልቻ ከሰሀል ከሳአሉይ ተሳድቧል። ግን ከሳችኋል ወይ ከሰሻል? አልከሰስሽም። ካዲያ ለምን ታወራላችሁ እናንተ? መታሰር አለበት መታሰር አለበት ከሰደባችሁ ቪዲዮ ይዛችሁ መክሰስ ትችላለህ። እዚህ መተህ ምን ክፉ ቃል እንድናገር እንደፈለጋችሁ አልገባኝም። ከትናንት የጀምራችሁ ሮማን ዳልቻ፣ አንተ መናገር የፈለገውን የፈራው መተን ጋር ታወራለህ። እኔ ግን የምፈራው በምድር ላይ እግዚአብሔር እንጂ ሰው የለም። ዳልቻ ከሰደበ ከስሃል አልከሰስክም። ሚዲያ ላይ ነው የምትበጠረቀው። የድሬዳዋ ልጆች በከንቲባቸው ነው ክስ አምጥቶ ያቀረቡባት። አልከሰስክማ ወሬ ከቲክቶክ ያለፈው ወሬ እኳ አታውሩ እንዴ። እኔ የደበረኝ የድሬዶ እስር ቤት መሆኑ ነው እንጂ እዚህ አዲስ አበባ ቢሆን እንዳልና ጆ ጆንዳኔል ናፍቋታል። እንደውም በዛው ትንሽ ላስላስ ነበረ የሆነ ሳቢ ተከፍሎ ልጆቹ ፎንቃቸው እንዲወጡ እኛ ምንተባበር ነበር። ግን ራቀ እስር ቤቱ ነው። እኛ እስር ቤቱ እኮ ተለያየ እንጂ መታሰሩ እሷም ፈልገው ነበር እኮ። ግን እስር ቤቱን ድሬ፣ አራዳ ልጆች ናችሁ ለምን ድሬ አታረጉላትም? አዲስ አበባ አርጉላት እና ከጆን ዳንኤል ጋር አገናኟት፣ ፎንቋን ትወጣ። እሷን ማር ግዛት ውጣና ሁለተኛ ልጆን ዳንኤል ዳሴት